የቀበሌ አመራሩ፣ የወረዳ አመራሩ፣ የዞን አመራር፣ የክልል አመራር፣ የፈደራል አመራር ምን ሲሰራ የማንን ጎፈሬ ሲያበጥም ነው የነበረው? እዚህ አይነት አስነዋሪ ተግባር ብቻ ሲፈጸም ፖለቲከኛ መሆንም ማያስፈልግም፣ አመራር መሆንም ማያስፈልግም፣ ሰው መሆን ብቻውን በቂ ነው። ምንም ጦር መሳሪያ ያልታጠቁ የሰማይ ቤትን ታሳቢ ያደረጉ መናኞች ላይ በተደጋጋሚ ጥቃት ለሞት ለድብደባና እንግልት ሲዳረጉ ይታያል። ለመሆኑ መንግስት እንደዚህ አይነት ተደጋጋሚ የንጹሐን የቤተ ክርስቲያን አገልጋዮችን ከሞት ድብደባና እንግልት ለመታደግ አግባብ ያለው የጸጥታ ኃይል የማይመድበው ለምንድን ነው? የማንኛችንም ልብ የሚሰብር ኢትዮጵያዊ የሆነ ሁሉ የሚያሳዝን ተግባር ነው። ኢትዮጵያዊ የሆነውን ብቻ ሳይሆን ኢትዮጵያን የሚወድ ሁሉ ያዝናል በዚህ ድርጊት የህግ ተጠያቂነት በዚች ሀገር ላይ መረጋገጥ አለበት። ለመምራት ህዝብን ለመምራት ቃለ መሃላ ፈጽሞ ከቀበሌ ጀምሮ እስከ ፌደራል ኃላፊነት የወሰደ ሰው መጠየቅ አለበት። ስለማን ነው ዜጎቻችን እያለቁ፣ ስለ ልማት የምናወራው፣ ስለ መልካም አስተዳደር የምናወራው ስለ ማን ነው የሚለው በራሱ ይጨንቃል። ዜጎችን ደህንነት ማስከበር ያልቻሉ የፌዴራል ተብሎ ይቀመጥ፣ የክልል ተብሎ ይቀመጥ፣ የዞን የወረዳ እና የቀበሌ ተብሎ ይቀመጥ ስፔሲፊካሊ በዚህ መንገድ መጠየቅ ካልተቻለ ምክር ቤቱ በዚህ ልክ መጠየቅ ካልቻለ ነገም ይሄ ጉዳይ ይደገማል። ዋስትና ያለው ዚ አካባቢ ያለ ህዝብ ከሁሉም የሀገሪቱ ጫፍ በተለያየ መንገድ ንጹሃን ዜጎች ናቸው ግፍ እየደረሰባቸው ያለ። ከምንም በላይ ደግሞ መሳሪያ መጫወቻ ይሁን መግደያ ይሁን ምንም የማያውቁ ህፃናት ናቸው እየሞቱ ያሉት። ሩጠው መምለጥ ማይችሉ ሴቶች ናቸው እየሞቱ ያሉት። አዛውንት ናቸው እየሞቱ ያሉት። ምንም አይነት ፖለቲካ፣ ምንም አይነት እንትን የሌለባቸው ዜጎቻችን ናቸው ከሁሉም የሀገሪቱ ጫፍ እያለቁ ያሉት። ይሄ እየተደጋገመ እየተደጋገመ ሞትን እየተለማመድ ነው። እንደ ተራ ዜና እየቆጠር ነው ነው እየመጣን ያለ ነው እየተደጋገመ የሚሄደው የመንግስት መዋቅር ውስጥ ያሉ የጸጥታ መዋቅር አመራሩ ላይ ያሉ ስለሚደግፉት ውስጥ ውስጡን በአደባባይ ጠዋት ያወግዙታል፣ ከድርጊቱ ማግስት ግን ውስጥ ውስጡን ስለሚደግፉት ነው እየቀጠለ እየሄደ ያለው። አንዳንዴ ማብቂያው መቼ እንዲሆን ሁሉ ግራ ያጋባል። ሀዘኑ በየቤቱ ገብቷል፣ ሁሉም ሀዘን ይሰማዋል በሞቱት ዜጎች። ሰሞኑ የተፈጠረው ነገር በተደጋጋሚ የተፈጠረ ከመሆኑ ጋር ተያይዘው እጅግ በጣም ውስጣችንን ሰብሯል ሁሉም የትም ኢትዮጵያ ውስጥ እዚህ ከተማ ስንመላለስ የምንሰማው ነገር ማንም ያላዘነ ማንም ያልተሰማው ኢትዮጵያዊ የለምና ሁሉም ኢትዮጵያዊያን ሞቷል። የጸጥታ ኃይሉ ባለፈው በቀረበለን ሪፖርት ዜጎችን ለመታደግ ሞቷልና በዚህ ልክ አንድ ላይን ማድረግ ተገቢ ነው የሚል ነገር ለማንሳት ነው። ሁለተኛው በውሳኔ ሀሳብ ጭምር እንደተቀመጠው እኔ በቅርብ የማውቀው የአማሮ የድራሽን ልዩ ወረዳ አስተዳዳሪ ሞቷል። በዚህ አይነት ችግር ውስጥ አስክሬኑም አራት አምስት ቀን ሳይነሳ፣ የአማሮ ልዩ ወረዳ ድርጅት ጽሕፈት ቤት ኃላፊ ሕዝብን ለመታደግ ለመታደብ ሞቷል። አስክሬኑም እንደዛ። ሌሎች አካባቢዎችም እንደዚህ ቁርጥኛ የሆኑ የሕዝብ ልጆች በአመራርነት ቦታ ላይ ያሉት ሕዝብን ለመታደግ ሞቷል። ከነሱ ውጪ ያለው ኃይል ከነሱ ውጭ ያለው ኃይል እኛ ቀበለ መርተናል፣ ወረዳ መርተናል። በየአንዳንዱ አካባቢ የሚፈጠረውን ነገር እናውቃለን፣ ሴንስ እናረጋለን። ራሱን ቅድም ተነስተዋል፣ ሪዛይን ከማድረግ መጀመር አለበት። ተደጋጋሚ ችግር የሚፈጥሩባቸው መዋቅሮች የሚመሩ አመራር ሪዛይን በማድረግ መጀመር አለባቸው። በምን ሞራል ስለዚህ ህግ ተጠያቂ ነው የሚባለው ነገር በወረቀት ሳይሆን በትክክል ሊረጋገጥልን ይገባል። እንደ ተከበረው ምክር ቤት አባል እኔ ማስመር የምፈልገው ይህንን ነው። ከዛሬ ጀምሮ አለበዚያ ቀደም የተከበረው ምክር ቤት አባላት እንደሚያነሱት ነገም ይቀጥላል ማለት ነው። ህዝቡ ያወራል እኮ በትክክል ያወራል። ጸጥታ ኃይል በጊዜው እንዳይደርስ ሰዓት በማዘገየት ትዛዝ አልደረሰም በመባል፣ ኦፕሬሽን ነው እኔ ያለነ አንተን አያገባም በመባል የሚባሉ ነገሮች አሉ። ስለዚህ ኃላፊነት ያልተወጣ በየደረጃ ያለው እንደየጥፋቱ ልክ መሰማር አለበት የሚል ነገር ለማንሳት ነው። ሌላው የዜጎች ጥበቃ አሁንም ቢሆን ተጠናክረው መቀጠል አለበት ተብሎ የተነሳው ነገር ተገቢና ትክክል ነው። ምንም ስለሚከብድ ማለት ነው። ተደጋጋሚ ነገር መስማት ስለማንፈልግ ማለት ነው። ስለዚህ ጥበቃው ተጠናክሮ መቀጠል አለበት። ሰብዓዊ እርዳታ የተባለው ሰዎች ኢንተርቪውን ሲደረጉ እንሰማለንና አንዳንዱ አካባቢ የጤና ችግር እያጋጠመ እንደሆነ እየሰማን ስለሆነ ከመንግስት ሚዲያ እነዚህ ጉዳዮች በደንብ መታየት አለባቸው። ከዛ ውጪ አሁን ያለንበት ነባራዊ ሀገራዊ ሁኔታ እጅግ በጣም ውስብስብ ስለሆነ ኢትዮጵያን ሰብሰብ ብለው መቆም አለባቸው። ተሰብስበው ተቀብረው ሳያልቁ ይሄ አሸባሪ ቡድን ከውስጥም ሆነ ከውጭ በሚሰጠው ተልኮ ሀገርን የማፈራረስ ኢትዮጵያን የማዳክም በቀጠናም ጎልታ እንዳትወጣ የማድረግ ተልእኮ ተሰጥቶት የሚሰራ ለዚህ ማስፈጸም ይሆነኛል የሚለውን አጀንዳ ለይቶ የገባና በእውቀት የሚመራ ቡድን እንደሆነ በተደጋጋሚ በሚያደርጋቸው ስራዎች ተገንዝበናል። ይሄ እንዳለ ሆኖ እየሞተ ያለው የሰው ልጅ ነው። ያው ከየት የመጣ ሰው እንደሆነ ይታወቃል። ቅድም የቃሉ የተከበሩት አቶ መሀመድ እንዳቀረቡት በአንድም በሌላ ከአማራ ክልል የመጡ ሰዎች ናቸው የሚለውን መስማማት ያስፈልጋል። እነዚህ ሰዎች ከአማራ ክልል ይምጡ እንጂ እነሱ ላይ ግድያ ሲፈጸም ደግሞ እዚያ የወለጋ ነዋሪ የሆኑ የወለጋ አካባቢ የሚኖሩ ኦሮሞዎች እነሱን ለማዳል ደግሞ ዋጋ ከፍለዋል፣ ዋጋ ከፍለዋል። ይሄንም ማንም እንዲና ሊያደርግ አይችልም። ደቡብ ላይ እየተካሄደ ያለው ጭፍጨፋ ማንም እንዲና ሊያደርግ አይችልም። ስለዚህ በየትኛውም አካባቢ እየተፈጸመ ያለው ግድያ ዜጎች ናቸው እየሞቱ ያሉት የሚለው ያስማማናል። ዜጎች ናቸው እዛች መንደር ላይ ወለጋ ላይ በተፈጸመው ግድያ እንዳልኩት በብሔር አማራ ሊሆኑ ይችላሉ፣ አማራ ናቸው። በዜግነታቸው ግን ኢትዮጵያዊ ናቸው። ስለዚህ ዜጎች ሞቱ የሚለውን ሁላችንም መስማማት አለብን የሚል እንትን አለ። እነዚህ ዜጎች ግን አዛውንቶች፣ ሽማግሌዎች፣ ህጻናቶች፣ ነፍሰጡሮች እንክብካቤ እንጂ ጥይት የማይገባቸው ሰዎች ናቸው። እየሞቱ ያሉት ጥይት የማይገባቸው ሕጻናትን አቅፈህ ትስማለህ እንጂ በጥይት ልትመታ ትችልም። ይሄ ሰብአዊነት ያልተፈጠረበት የአሸባሪ ቡድን እየሰራ ባለው ሁኔታ አገር የማፈራረስ ተልኮን ለማሳካት ብዙ ይጥራል። ስለዚህ እኔ በውሳኔ ሀሳቡ ላይ የቀረቡትን ነገሮች እንዳሉ ተቀብዬ ማጥበቅና መሆን አለበት ብዬ የምፈልገው አሁንም የዜጎችን ደህንነት ማስከበር ያልቻሉ የፌዴራል ተብሎ ይቀመጥ፣ የክልል ተብሎ ይቀመጥ፣ የዞን የወረዳና የቀበሌ ተብሎ ይቀመጥ ስፔሲፊካሊ በዚህ መንገድ መጠየቅ ካልተቻለ፣ ምክር ቤቱ በዚህ ልክ መጠየቅ ካልቻለ ነገም ይሄ ጉዳይ ይደገማል። ዋስትና ያለውም እዚ አካባቢ ያለ ህዝብ እዛ አካባቢ ያለ ህዝብ ብቻ ሳይሆን ግጭቱ ወደ ሌሎች አካባቢም ስለአለመስፋቱ ማረጋገጫ የለም። ስለዚህ ከፌዴራል ጀምሮ ህገ መንግስታዊ በሆነው ስርዓት ተከትሎ መጠየቅ ያለበት አካል መጠየቅ አለበት። ይህ ችግር ሲያጋጥም ዘግይቶ ስምሪት በመስጠት በኩል ያሉ መጓተቶች ካሉ መጠየቅ አለበት። አንዳንዱ የምንሰማው በሰዓታት አሸባሪው ከወጣ በኋላ መከላከያው ደረሰ ፖሊሱ ደረሰ እንደዚህ እንደዚህ። መከላከያ እና ፖሊሱ አካባቢ ችግር አለ እያልኩ አይደለም። ስምሪት በሚሰጠው የፖለቲካ አመራር ውስጥ ግን ችግር አለ። ስለዚህ እዚያ አካባቢ ላይ ያለው መዋቅር በደንብ እንዲጸዳ የተጠያቂነት ስርዓት ጠንክሮ መሄድ አለበት። ምክር ቤቱም ይሄን በጥብቀት መያዝ አለበት። በእርግጥ ሀሳቡ ተነስቷል። ፊሊንግን ለመግለጽ ነው። እዚህ አካባቢ ላይ ያለው ሁለተኛው፣ አሁን ከጥቃት የፈጸሙ ጥቃት የተረፉ ሰዎች አሉ። እነሱና በቀጣይ ጥቃት ሊፈጸምባቸው ይችላል የሚባሉ አካባቢዎች ልዩ ጥበቃ ያስፈልጋቸዋል። መለየት አለባቸው። ማን ይጠብቅ? የአማራ፣ የኦሮሞ፣ ምን እሱ፣ ለስምሪቱን ለሚወስደው አካል እንተው ለጸጥታ መዋቅሩን እንተውለት ይሄን ነገር ግን ጥበቃ የሚያስፈልጋቸው ስፔሲፊክ ቦታዎች ተለይተው ጥበቃ ሊደረግላቸው ይገባል የሚል ሀሳብ አለኝ። ከፈናቀሉ ወገኖች አሉ። ቤታቸውን ለቀዋል። የሚበሉት ይፈልጋሉ፣ መጠለያ ይፈልጋሉ። ይህን የፌዴራል መንግስት አስቦበት ከኤንጂኦም ጋር ቢሆን ከሀገር በቀልም ካሉ ተራድኦ ድርጅቶችም ጋር ቢሆን በመንግስትም በራሱ ይሁን ፈጣን የሆነ ድጋፍ ያስፈልጋቸዋልና እዚያ አካባቢ ላይ መስራት ያስፈልጋል። በመጨረሻም የሞቱት ወገኖቻችን ስለሆኑ የጠላትን ተልእኮ ሊያሳካ በሚችል መንገድ መንቀሳቀስ ስለሌለብን ችግራችን እንደ ችግር ይዘን ዋጥ አድርገን ኢትዮጵያዊነታችንን የማጽናት ጉዳይ፣ ወንድማማችነት መንፈስ አሁንም በጋራ ቁ የመታገል ጉዳይ አጀንዳችን ነው፣ ሊቀጥል ይገባል። አንድ ሀሳብ ግን ያለችኝ እኔ ሀዘን ላይ በተመለከተ ይሄን ያክል ዜጋ ሲሞት በአንድ ደቂቃ የህሊና ጸሎት ብቻ የምናልፈው ባይሆን ደስ ይለኛል። ባንዲራችን ለአንድም ቀን ይሁን ለሁለት ቀን ምክር ቤቱ የሚያስቀምጠው አቅጣጫ መሰረት ዝቅ ማለት አለበት። ዝቅ ብሎ መብለብ መቻል አለበት። ማን ሲሞት ነው ታዲያ ባንዲራችን ዝቅ ሊል የሚችለው? ይህን ያህል ዜጋ እያለቀብን በሟቾች ወገኖች እናት አባቱ በሞቱበት ልጁ በሞተበት ሚስቱ በሞተችበት ሰው ጫማ ውስጥ ሆነን ጉዳቱን እንየው እና እንመዝ ነው። ስለዚህ ኢትዮጵያን ከጎናችን ናቸው ሊል የሚችለው ያ የተጨፈጨፉበት ሰው ወገኑ ያለቀበት ሰው ሐዘናችን ልንገልጽ የምንችልበት መንገድ ሲቀመጥ ስለሆነ ባንዲራችን ለአንድም ቀን ሆነ ለሁለት ቀን ሆነ በሚቀመጠው አቅጣጫ መሰረት ዝቅ ብሎ የሚልበት ሁኔታ ቢፈጠር የሚል